በአምስት ዓመት የነፃነት ትግል የሴቶች ሚና ሀገሬ ለምን ተደፈረችብኝ ብለው ዱር ቤት ያሉ አርበኞች በድፍን የኢትዮጵያ መሬቶች ላይ እልህ አስጨራሽ የነፃነት ትግል አድርገዋል። ብዙዎች የሕይወት መስዋዕትነት ከፍለዋል። እልፎች አካላቸውን ገብረዋል። እልፎች በትግሉ ሂደት የጤና እክል ገጥሟቸው ከአልጋ ላይ ውለው እስከ ወዲያኛው አንቀላፍተዋል። በተቃራኒው ደግሞ የኢትዮጵያ መወረር ሰርግና ምላሽ የሆነላቸው እናቴን ያገባ ሁሉ አባቴ ነው በሚል ብሂል የጠላት ቁራሽ አጓጉቷቸው ብዙ ሆድ አምላኪዎች ለጠላት አገልጋይ ሆነው እናት አገራቸውን በድለዋል። ፋሺስት ኢጣሊያ በአፍሪካ ምድር ላይ አምስት በመቶ የነበረውን የቅኝ ግዛት ድርሻ ለማሳደግ በጳጳስ አስፓርኮ በሴቶች እልልታ አድምቆ የተቀደሰ ጦርነት በሚል ወኔ ያነሳሽን መፈክር ኢትዮጵያን በሙሉ ኃይሉ ወረራ ሲፈጽም ኢትዮጵያ በምትችለው አቅሟ ለመከላከል ብትሞክርም ጠላት መናገሻ ከተማዋ ሰተት ብሎ ገብቶ ተቀመጠ። ከዚህ በኋላ የእናት ሀገር ነፃነትን ለማስመለስ ከወንድ እስከ ሴቱ ከህፃን እስከ አዛውንቱ በሚችለው አቅሙ ያለውን ይዞ ተነሳ። በዚህ መራ ግብር የምናወጋው የሴቶቹ ሚና ብቻ ነው። በመረጃነት የተጠቀምነው የታደለ ዘ ዮሐንስ መጽሐፍ ኢትዮጵያ ታሪክ ኢጣሊያ በኢትዮጵያ ከወልወል እስከ ጎንደር ግንቦት 1927 ዓመተ ምሕረት እስከ ህዳር 1934 ዓመተ ምሕረት የሚለውን መጽሐፋቸው ነው። አገሬ ሁሉ በሚለው ይዝባል። ክፉ ነገር በገጠማት ጊዜ ነፃነቷ ሊገፈፍና ሉዓላዊ መሬቷ በተደፈረ ጊዜ እንኳን ዓለማዊ ሰብዕ ካህኑም ሼሁም የራሱ የሚና መወጣት ግዴታ ነው። በዚህ ትግል ውጤታማነት የሚነሱ እንስቶች ወይም ሴት አርበኞች ታሪክ የመዘገበላቸው ብዙ ግብር አላቸው። ከነዚህ ግብሮች መካከል አርበኛውን ፈትሎ ማልበስ፣ ለስንቅ የሚሆን ምግብ ማዘጋጀት፣ ቁስለኛውን ማከም፣ የጠላትን ሁኔታ መሰለል፣ ነፍጥ አንስቶ ከጦር ሜዳ መዋል ናቸው። ምግብ አዘጋጅቶ ለአርበኞች ማቅረብ እጅግ አስቸጋሪ እንደነበረ የታሪክ ድርሳናት ይገልጻሉ። ሀገር በጠላት ከተያዘች በኋላ ለአርበኛው ስንቅ ለማዘጋጀት እጅግ አስቸጋሪ ሆነ። ይህን ችግር ለመቅረፍ ሴቶች ብዙ ብልሃቶችን ተጠቅመዋል። እህል በጠፋ ጊዜ ፍራፍሬ በመልቀም ስራ ስር ቆፍሮ በማውጣት ስንቅ ያዘጋጁ ነበር። እንዲሁም ጦርነት ጋብ ሲል ጫብሌ የተባለ ስር ቆፍሮ የቀጋ ፍሬ ለቅመው ለቅሞ ብርዝ ያዘጋጁ ነበር። ጠጅም ይጥሉ ነበር። እህል በምርኮም ሆነ በሌላ ዘዴ ከተገኘ ጠላይ ጠምቆ ነበር። ምግብ ከማዘጋጀቱም በላይ አረጋውያንና ሕፃናትን የመንከባከብ ሥራ የሴቶች ነበር። ጠላትን መሰለልና መረጃን ለአርበኞች መስጠት ሴቶች እጅግ የተሻሉ ነበሩ። ከእነዚህም እጅግ የሚደነቁት አርበኛ ሸዋረገድ ገድሌ ተጠቃሽ ናቸው። የአርበኛ ሸዋረገድ ገርሌን ጀግንነት፣ ቆራጥነት የታሪክ ጸሐፊው ተርላዘ ዮሐንስ እንዲህ ይመሰክሩላቸዋል። በውስጥ አርበኝነት ረገድ የአዲስ ዓለማዋን ወይዘሮ ሸዋረገድ ገርሌን መጥቀስ ይቻላል። እኚህ ሴት በአዲስ ዓለም አካባቢ ይንቀሳቀስ ለነበረው አርበኛ ምስጢር የማቀበል ስራ አድርገው ያዙ። ተከስሰው ከጦር ፍርድ ቤት በቀረቡ ጊዜ የኢትዮጵያ ሰንደቅ ዓላማ ወርዶ የኢጣሊያ ባንዲራ ሲሰቀል አልቅሰሻል ቢባሉ አሁን አልቅሻለሁ አሉ። በዚህም ብቻ አላበቁም። የእናንተ ሀገር ሴቶች በሰው ሀገር ቀንተው የጣታቸውን ቀለበት የአንገታቸውን ሀብል እያወለቁ ኢትዮጵያን ለመውረር ለመጡት ስፍቶ ሲያበረክቱ እኔ የሀገሬ በባዕድ ሕዝብ ስትወረር መንግስት ጠፍቶ የሀገሩ ሰንደቅ ዓላማ ወርዶ ለሌላ ሲሰቀል ማልቀስ ይነስብኝ የሚል ጥያቄ ያቀረቡ ከተክሳስ ጋር አሰናበቷቸው። በሌላ ጊዜ ደግሞ ለአርበኞች 40 ሰንቅ ቀይ መስቀልን ትረጃለሽ ተብለው ተከሰሱ። እሳቸውም ስለ ነፃነት ከአገሬ አርበኞች ጎን ተሰልፌ ጠላቴን መውጋት ቀርቶ የረሃብና የጥም መድኃኒት እያዘጋጀው መላኩ ቁም ነገር ሆኖ ነው የተጠየቅኩት ብለው ጠየቁ። በዚህም አልበቃቸውም። ይህም ባላደርግ እንኳን እነሱ እናንተን ትታዘቡኛላችሁ አሏቸው። ጣሊያኑም እንግዲህ እኛ ናቶጅንማ ቢሏቸው፣ እሳቸውም ደግሞ አሁን አልወዳችሁ ማን ነው ጠላቱን የሚወድ? ብለው አረጋግጡለት። ከትንሽ ቀን እስራት በስተቀር ምንም አላገኛቸውም። አርበኞች የአዲስ ዓለም ምሽግ ደጋግመው ለማጥቃትና ለመጨረሻም ለማስለቀቅ የቻሉት በቆፍጣና የተዋው ወይዘሮ ሸዋረገድ ገድሌ ድጋፍ ጭምር ነው። በነፃነት ትግሉ አውደ ውጊያዎች የቆሰሉ አርበኞችን በባህላዊ መድኃኒት የማከሙ ሥራ በብዛት የሴቶች ነው። የቆሰለውን አክመው ተንከባክበው የሞተባቸውን ደረት ደቅተው እየቀበሩ የነፃነት ትግሉ ደጀን ሆነዋል ህክምናን በተመለከተ በዋናነት የሚጠቀሱት አርበኛ ስንዱ ገብሩ አስራትና ጽጌ መንገሻ ናቸው ተላዛ ዮሐንስ ስለ እነዚህ እንስት አርበኞች ታሪካቸውን እንዲህ ጽፈውላቸዋል ህክምናን በተመለከተ ወይዘሪት ወይም ወይዘሮ ስንዱ ገብሩና ወይዘሪት ወይም ወይዘሮ ጽጌ መንገሻ ሊጠቀሱ ይገባል ወይዘሪት ስንዱ ከአዲስ አበባ ከአባታቸው ከከንቲባ ገብሩ ጋር ጎሬ ከተማ ገቡ። ወይዘሪት ጽጌ መንገሻ ደግሞ ከወንድማቸው ከአቶ የልማ መንገሻ ጋር አምቦ ከተማ ከጥቁር አንበሳ ጦር ጋር ተቀላቀሉ። እነዚህ ሁለት ወጣቶች ጎሬ ካለው ሐኪም ቤት ያገኙትን ያህል መድኃኒት ወስደው ጦሩ በየሄደበት ቦታ ሁሉ የህክምና አገልግሎት እስከ መጨረሻው ማለትም ጦሩ እጁን እስከሰጠበት ቀን ድረስ በመርዳት አገልግለዋል። ደንበኛውን የቀይ መስቀል መለዩ አድርገው እንደ ወንድ ኮትና ሱሪ ለብሰው ቡሽ ባርኔጣ አድርገው በጦርነት ጊዜ የቆሰለውና የታመመውን በማከም ታላቅ አስተዋጽኦ አድርገዋል። በጦር ሜዳ እንደ ወንዶቹ ጦርና ጋሻ ይዘው ነፍጥ ታጥቀው ከጠላት ጋር አንገት ላንገር የተናነቁም አሉ። ለምሳሌ ያህል ከቡልጋ ወይዘሮ ልክ የለሽ በያ፣ ከመራሃ ቤቴ ወይዘሮ አሰለፈች ክብረ ስላሴ፣ በወለጋ ወደ ሱዳን ከወጣው አርበኛ መካከል ወይዘሮ ከበደች ስዩም እንዲሁም ወይዘሮ ወርቅነች ሲሳይ ይጠቀሳሉ። በታሪክ ድርሳናት ግብራቸው እንጂ ስማቸው ካልተመዘገበላቸው ሴቶች መካከል የደጅ አዝማች ሀብተ ሚካኤል ሚስትን ጀግንነት የሚከተለውን ይመስላል። ዊንያ ሚኪን የተባለ ታሪክ ጸሐፊ እንደተረከው የደጅ አዝማች ሀብተ ሚካኤል ሚስት ዶሎ በተባለው ቦታ የጠላት ጦር መምጣቱን ይረዳሉ። ሰው ተጎድቶ ነበርና ባልየው ጦርነት ለመቅጠም አመነቱ። ሴቲቱ የወንድ ልብስ ለብሰው 150 ወታደሮች ይዘው በበቅሎ ገስግሰው በጠላት ላይ አደጋ ለመጣል ውጊያ ገጠሙ። የጠላት ወታደሮች በብርታት ስለተዋጉ ሴቲቱ የጀግና ስራ ሰርተው ከዚያው ከጦር ሜዳ ሞተዋል። በአምስት ዓመቱ የነፃነት ትግል ሴቶች ጦር ሲመጣ ቁቁ ይላሉ። ውጊያ ሲካሄድ እልል እያሉ ያበረታታሉ። መሰክር ባያለው እያሉ በማሳቀቅ ወንዱን ከሽሽት እየተመለሰ ከጦር ሜዳ ገብቶ እንዲዋጋ ያደርጋሉ። ናዳና መርግ እየለቀቁ ጠላትን ያጠቃሉ። የጦር ሰፈር እንዳይደፈር ይጠብቃሉ። ምክራቸውም ቀላል አልነበረም። ልጅ አዝማች አበራ ካሳ ከውርደትና ከሞት የደረሱት የባለቤታቸውን ወይዘሮ ከበደች ስዩምን ቃል ባለመቀበል ነው። ደጃዝማች ተሾመ ሸንቁጥ በአርበኝነት ጸንተው በመቆየት ሊከብሩ የቻሉት የባለቤታቸውን ወይዘሮ አሰለፈች ክብረ ሥላሴን ምክር በመስማት ነው። የሴቶችን ብርታት ንጉሰ ነገስቱን መስክረዋል። በትግራይ በተካሄደው ጦርነት አንድ ሴት ጠላት አስገድሎ ሊያረግሳት ሲሞክር በገዛ ጩቤው ልቡን ብላ ገድላ መሳሪያውን ገፋ ከኢትዮጵያ ሰራዊት ጎን መሰለፏን ገልጸዋል። ጠላት የሴትን ኃይል አልናቀም። በአገዳደል ረገድ በወንድና በሴት መካከል ልዩነት አላሳየም። ሴቶችን ረሽኗል። በእስራትም እንደዚሁ ሴቶችን ከሀገር ውስጥም በውጭ ሀገርም ከወንዶች እኩል ታስረዋል። በጠቅላላው ሲታይ በሴቶች ላይ የደረሰው ግፍ በወንዶች ላይም ከደረሰው የከፋ ነበር። በጦርነቱ የሞቱት እጅግ ብዙ ናቸው። የቆሰሉትም እንደዚሁ። በምርኮ ከጠላት እጅ የወደቁ እንደሆነ የሚደርስባቸው የአካል ጉዳትና የሚሰማቸው የመንፈሰር ክሰት አሰቃቂ ነበር። ክብረ ንጽህናቸውን ያጡማሉ። አንዳንድ ሴቶች የወር አበባቸው የከብድና ይፈጥንባቸዋል። ውርጅ አጋጥማቸዋል። ለመውለድም የታደሉ አሉ። በምርኮም በስራትም ጊዜ ከአቅማቸው በላይ የሆነ የጎልበት ስራ እንዲሰሩ ተገድደዋል። የዕድሜ ልክ መምተኛ የሆኑትም ጥቂት አይደሉም በማለት የሴት አርበኞቹን ግብር ተድላዛ ዮሐንስ የኢትዮጵያ ታሪክ ኢጣሊያ በኢትዮጵያ በሚለው መጽሐፋቸው እንዲህ ገልጸውታል።